የቴክኒክና ና ሙያ ተቋማት የፈጠራ ስራዎች መፍለቂያና የቴክኖሎጂ ሽግግር ማድረጊያ ናቸው። በአዲስ አበባ ከተማ የሚገኘው የልደታ ማኑፋክቸሪንግ ኮሌጅም በውጭ ምንዛሬ ወደ ሀገር የሚገቡ ቴክኖሎጂዎችን ያላምዳል፣ በርካታ የፈጠራ ስራዎችን ያበረክታል። በተመሳሳይ ሰዓት ዳቦ ለመጋገር ዝግጁ ማድረግም ማብሰልም የሚያስችለው ማሽን የተቋሙ አንዱ ውጤት ነው። ዋናው የዚህ ማሽን ጥቅሙ ምንድን ነው? ሁለት ፐርፐዝ መስጠቱ ነው። አንደኛው መጋገሪያ ክፍል አለው። በመጋገሪያው ክፍል በሚሰጠው ሙቀት ተጠቅመን እዚህ ጋር ማኮፈሻ ክፍል ውስጥ ያለውን ውሃ ወደ እንፋሎትነት እንቀይራለን ማለት ነው። ይሄ የተቀየረው እንፋሎት እዚህ ጋር የገባውን የዳቦ ሊጥ በ15 ደቂቃ ውስጥ እንዲያኮፈስልን ይረዳልና ማለት ነው። እያንዳንዱ የ ዳቦ መጋገሪያ ክፍል የራሱ መቆጣጠሪያ ያለው እዚህ ኮንትሮል ቦክስ ላይ ማለት ነው። ይሄ የመጀመሪያው መቆጣጠሪያ ነው። ይሄ የሚቆጣጠርልን ያው የዚህኛውን የዳቦ እዚህ ዳቦ ክፍሉን ማለት ነው። የመጀመሪያው ነው። ያው እዚህ ጋር የምንፈልገውን ሙቀት ከዚህ ማንበብ እንችላለን። ራሱ አጀስት የተደረገ ስለሆነ ልክ እዛ ሙቀት ላይ በሚደርስ ጊዜ ኦፍ ያደርጋል ማለት ነው። በኮሌጁ የሚሰሩ የቴክኖሎጂ ውጤቶች የአካባቢው ማህበረሰብ ብሎም የኢንተርፕራይዞችን ፍላጎት መሰረት ያደረጉ ናቸው። ቴክኖሎጂዎች የተሰሩት ከኢንተርፕራይዞች ፍላጎት በመነሳት ነው። ያ ፍላጎታቸው ምንድን ነው? ይሄ ቴክኖሎጂ ቢኖርላቸው ምርትና ምርታማነታቸውን ያሳድጋሉ፣ የሚያመርቱትን ምርት በጥራት መስራት እንችላለን የሚል ህሳቤ ስላላቸው ከፍላጎት የተነሳ ነው። ከፍላጎት ተነሳን። ስለዚህ ቫሉዩ ቼናቸው ተሰራና ቴክኖሎጂው ተቀዳ ማለት ነው። መቀዳት ብቻ ሳይሆን በቀን የሚያመርተውን ምርት ታይቶ እነሱ ምርት ላይ የሚያመጣው ለውጥ እያንዳንዳቸው ለውጦቹን ታይቶ ዲፈረንሽኑ ተሰርቶ ወይም ልዩነቱ ተሰርቶለት ለኢንተርፕራይዝ እንዲያባዛው ተሻግሯል ማለት ነው። ይህ ዳቦ መጋገሪያ የሰራንበት በቀላሉ ማቴሪያሉ የሚገኝ ነው። እዚሁ ሀገር ውስጥ ማለት ነው። አብዛኛውን አልሙኒየም ነው የተጠቀም ነው። ምክንያቱም አልሙኒየም በባህሪው የመዛግህ እንትን የለውም። ሌላኛው ደግሞ ስቴንሌስ ስቲልም ተጠቅመናል ውስጡ ላይ ከምግብ ጋር ንክኪ እንዳይኖረው ስቴለስ ስቲል አይዝግም ሪዚስተሮች አሉ ከስር እነዛ ሪዚስተሮች ምናልባት የመበጠስ የመቋረጥ ሁኔታ ነገር ቢፈጠር ይሄኛውን አንዱን አውጥተን ሪዚስተሩን የሚሸከም አውጥተን በቀላሉ ጠግነን መክተት እንችላለን ማለት ነው እና ይሄ አንዱ አድቫንቴጅ ነው። የቴክኖሎጂ ውጤቶቹ ከውጭ የሚገቡ ምርቶችን ከማስቀረት ባለፈ በቀላሉ በሚገኙ መሳሪያዎችና በአነስተኛ ዋጋ የሚከናወኑ መሆናቸው ለዘርፉ እድገት ትልቅ ሚና ይወጣል። ለኢንዱስትሪ ኤክስቴንሽን ድጋፍ ለምናደርግላቸው ጥቃቅና አነስተኛ ኢንተርፕራይዞች ለነሱ የትኛውም ቴክኖሎጂ ምርታችንን ያስተካክላል፣ የምናወጣውን ደግሞ አገልግሎት ጥራቱን ተደራሽ ያደርጋል ብለው የሚያስቡት ቴክኖሎጂ ካለ በኮሌጁ ኮፒ ይደረጋል። ከዛ በኋላ ደግሞ ኮፒ የተደረገው በሰነድ ይሸጋገርላቸዋል። እነሱ ያንኑ አብዝተው የመሸጥ ያንኑ ቴክኖሎጂ ለምሳሌ የዳቦ ማሽን አለ። ያንን የዳቦ ማሽን አስተካክለው እያባዙ ለሌሎች ተደራሽ ማድረግ ወይንም በዳቦ ሙያ ላይ ለተሰማሩት ደግሞ ይሄንኑ ዳይሬክት ከኮሌጁ ገዝተው ደግሞ የዳቦ ማምረት ስራ ላይ እንዲሰማሩ ማድረግ። ብዙ የመጋገሪያ ክፍሎችና የማኮፈሻ ስላለው ማሽኑ የሚጠቀመው ስሪ ፌዝ ነው ማለት ነው። ስሪ ፌዝ ይጠቀማል። በዋጋ ደረጃም በሚታይበት ጊዜ ከውጭ የሚመጣው እስከ አንድ ሚሊዮን ብር ይወጣል። እኛ ግን በዛ ከሚመጣው ብር በግማሽ ያለው እዚ እዚሁ ሀገር ውስጥ የሰራ ነው ማለት ነው። በኮሌጁ የፈጠራ ስራና ቴክኖሎጂ ማላመድ ተግባር ለተማሪዎች ለሰራተኞችና መሰል ሙያ ላለው ሁሉ ክፍት ነው። ለዚህ ደግሞ አመች ሁኔታዎች ተፈጥረዋል። አንደኛው የውጭ ማህበረሰቡ ፈልጎት እዚሁ የሚሰራለት አለ። እንደገና ደግሞ ኢንዱስትሪው ማለት ነው ከውጭ ማለት ኢንዱስትሪ ከውስጥ ደግሞ ከኢንተርናል ደግሞ አሰልጣኙ ራሱ ፈልጎ እዚህ ኮሌጅ ውስጥ ፕሮ ፕሮብሌም አለ፣ ከተማ ውስጥ ይሄ ፕሮብሌም አለ፣ ይሄ ቴክኖሎጂ ቢሰራ ይሄንን ያዋጣል ብሎ ካሰበ ያመጣል። ተማሪዎቻችንም እንደኛ ከስተመሮቻችን አንላቸው የውስጥ ተገልጋይ ናቸው። ስለዚህ እነሱም ሀሳብ አለን ብለው ካቀረቡ በተማሪም ሁልጊዜ ይኖረናል። በቀጣይ ተማሪዎቻችን እኛ ጋር ብቻ ሳይሆን ሀሳብ አለኝ ስመረቅ ቢሉ ስታርታፕ መነሻ የሚሆን የሚሰጣቸውን ድርጅት ራሱ ኮሌጁ በራሱ ሰርች አድርጎ ኢኒሼት እንዲያደርጋቸው እንደዚሁም ደግሞ ሰርተው ሲጨርሱ እውቅና እንሰጣቸዋለን። ስለዚህ ማንም ሀሳብ ያለኝ ያለ ሰው ይመጣል። ከዲዛይን ጀምሮ ግን የኛ ክፍል ዲዛይን ክፍል አለው። ያ ዲዛይን ክፍል ያያል። አዋጭነቱ ከተጠና በኋላ ወደ ዲዛይን ይሄዳል። ከዲዛይን በኋላ ደግሞ ፋብሪኬት ይደረጋል። ማለት በቴክኒክና ሙያ ተቋማት የሚሰሩ የፈጠራ ስራዎችና ቴክኖሎጂዎችን የማላመድ ስራዎች ሀገር በቴክኖሎጂ ቀድማ እንድትገኝ የሚጫወቱት ሚና ከፍተኛ ነው።